ምንም በመጀመሪያ አብርሽ ወንድማችን እንኳን ነቃ እንኳን ራስን ወደ ራስ ተመለስክ፣ እንበለው። እንግዲህ ኤፍሬም ወንድሙ ያዙኝ ልቀቁኝ ብሎ በጣም ተናዷል። ሩታ ያመጣችሁ ፍቅረኛ ብላ ያመጣችሁ ልጅ አብርሽ በሱ ምክንያት ነው የወደቀው፣ የተመታው፣ ካሉጣልኝ እያለው ነው እውነቱ ነው ይገባዋል፣ እውነት ይገባዋል። ወንድሙ ነው አይኔ እንዳላይ እያለው ነው። እንግዲህ በሐኪም ቤት ውስጥ አይታችሁ ከሆነ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንኳን ደስ ያላችሁ የአብርሽና የሩታ ወዳጆች። አብርሽ ታሞ እንግዲህ ሰሞኑን ቪዲዮ ተለቅቄ ያለው እራሱን ስቶ ትላንትና በቀደም ወድቆ ነበር። ትላንት ደግሞ ሐኪም ቤት ገብቶ ቪዲዮ ለቅቄላችሁ ነበር። አይታችሁ ቪዲዮ ተለቅቆ ነበር። እንግዲህ ሐኪም ቤት ነበር። ብዙዎቻችሁ ኮሜንት ላይ ኮሜንት ጻፋችሁ፣ ነው በጣም ተጨንቀን ነበር፣ አልሐምዱሊላህ እያላችሁ እንግዲህ። ኦዲንስ ያው የሚወደው ለተመልካች ኦዲንስ ተመልካች ይጨነቃል ማለት ነው። እንዲህ አይደለም። እንደዚህ አይነት በሽታ እንደዚህ ወርቆ እንደዚህ ራሱን ስቶ ይቅርና የሆነ ነገር ችግር ሲኖራቸው እና ራሱ ትጨነቃላችሁ፣ እንጨነቃለን። አሁን ብሩኬና ሀይሚ እንደዚህ ሆኑ፣ ተጣሉ፣ እንደዚህ ሆኑ ሲባልም እንደዛው እንደ አብርሽ ሩታ ማለት ነው። እና አብርሽ እንኳን ወደ ራስ ተመለስክ እንበለው። እንግዲህ ሩታ ብዙዎቻችሁ ደግሞ ሩታ አስመሳይ ነሽ፣ ሩታ አስመሳይ ነሽ እያላችሁ ነው። ሩታ ያው እንግዲህ በእልክ የሚመጣው ነገር ነው። በእልክ የሚያደርጉት ነገር ነው። እንደዚህ ማድረግ የለበትም የለባትም። እንደዚህ አይነት ነገር በፉክክር ማድረግ የለባቸውም። እሷና እንግዲህ በሱ ንዴት እኔ በቃኝ አልፈልግም ብላ ነው እንግዲህ ይሄ ልጅ ይዛ ይመጣችው፣ ያውም በቤት ውስጥ ያውም በእነሱ ቤት ውስጥ ነው እንግዲህ። አብርሽ ልጁ ራሱ መግባት የለበትም። እኔ ገርመኛ ልክ እውነት አሁን ድራማ እየተባለ ቡታጅራ ላይ የተሰራ ያለው ነገር የሆነ ባለትዳር ተብሎ ራሱ የሆነ ክብር ያሌለውን ነገር ነው እየሰሩ ያሉት እያደረጉ ያሉት ማለት ነው። አብረሽ ባሌለበት ሰዓት የፈለገ ለቪዲዮ ቪዲዮ ቀረጻ ላይ ያሉ ራሱ እንዴት ፍቅረኛ ተብሎ እንዴት በአብረሽ ቤት ይገባል? እነዚህ ልጆች ቀለበት ተዳርጎ አንድ ቤት መኖር ከጀመሩ ራሱ አመታትን እያስቆጠሩ ነው። ወደ ሁለት አመት እየሆናቸው ነው። አብረሽ እና ሩታ ራሱ ማለት ነው። አለፋቸው አመት አዲስ አበባ አንድ ቤት ከገቡ ማለት ነው። እና እንዴት ታስገባዋለች? የፈለገ ለቪዲዮ ቢሆንም ቪዲዮ ቢሰሩም መግባት የለበትም። እንግዲህ አብረሽ በንዴት ነው እንግዲህ ይሄ ልጅ ተጣልቶ ሙሉ ቪዲዮም ባላይም መቶት ነው የወደቀው፣ ስትሉ ነበር ትላንት። ቪዲዮ በሰራሁት ቪዲዮ ራሱ በኮሜንት አንድ ኮሜንት አይቼ ነበር። ለምን ሀቁነት እናገሪኝ ቪዲዮን በደንብ አይተሽ ተመቶ ነው አብርሽ፣ ተመቶ ነው ሩታ፣ የመጣችሁ ልጅ መጥቶት ነው ስትሉ ነበር። እኔ ብዙ ቪዲዮ አይ ያለው ቪዲዮቸውን አንዳንድ ያለው ግን፣ ቪዲዮ ብዙ የአብርሽ እና ሩታ ቪዲዮ ብዙ የጫንኩ አይደለም። ለምን ቻናሌ ቅጣት ስር ነበር። ይሄን ብዙ ጊዜ ደጋግሚ እየተናገርኩ ነው። በአብርሽ በሩታ ሁሌ አንድ አይነት ነገር ስለመሰራ በነሱ ነገር ብቻ ስለማመጣ ወደ ስምንት ወር ቻናሌ ቅጣት ነበር። ወጠፍቼ ነበር እኔ ራሴ ከዩቱ መንደር ማለት ነው። ለዚህ እንደ ድሮ ሆነ ብዬ ቁጭ ብዬ ቪዲዮቸውን እስከ መጨረሻ ማዳመጥ ትቻለሁ። ምን ተፈጠረ ብዬ እጄ ትንሽ ደቂቃ ባይም ማለት ነው። እና ለዚህ ብዙ እንትን ላልኩኝም እናንተ ደግሞ በኮሜንት ተመቶ ነው እንጂ ድራማ አይደለም ሩታ ናት እንደዚህ ያደረጋች ስትሉ ነበር። እንግዲህ እውነት ነው በሩታ ምክንያት ነው እንግዲህ ልጅ የመጣው። ሲመጣም ደግሞ በነሱ ቤት ገብቶ አብርሽ ባሌለበት ቤት ገብቶ ቪዲዮ ራሱ መቀረጽ አልነበረበትም። ራስ እርስ በርስ ለቪዲዮና ለስራ እያሉ ካሜራ ፊት ለፊት ላይ እርስ በርሳቸውን ራሳቸውን እያስደፋፈሩ ነው። እውነት እንዲህ እንደዚህ አይነት እኔም ሌላ ህይወት ጀመርኩ እኔም ሌላ ህይወት ጀመርኩ እያሉ ሴትና ወንድ በፎክክር የሚያመጡት ነገር እንዲሁ እንደ ቡሩኬና እንዳሄሚ ማለት ነው ወደ ህይወታቸው ችግር ጭቅጭቅ ብዙ ጭቅጭቅ እና ብዙ ችግር እያመጣ ነው ያለው ማለት ነው። ለዚህ እንደዚህ ያለ ነገር ማድረግ ብታቆሙ፣ ሌላ ሌላ ነገር ሌላ ሌላ ቪዲዮ ብትሰሩ ነው። እናንተ ያው ለስራና ለዶላር እያላችሁ ነው እየሰራችሁ ያላችሁት፣ ግን ያው በመሀል ደግሞ እንደዚህ ሰው ቪዲዮ ካሜራ ላይ ሆኖ ራሱ አንድ ልጅ አፍቅሮ ወይ የሱ ሚስቱና ከሆነች የሆነ ካሜራ ላይ ያሉ ራሱ ንዴት ውስጥ ይገባሉ፣ እልህ ውስጥ ይገባሉ። አሁን ብሩኬና ሄሜ ወደ ስንቶር ወር እየሆናቸው ነው በዚህ በጭቅጭቅ። እኔም የራሴን ህይወት አንቺም የራሴን ህይወት ኑር እየተባባሉ ፍቅር ካለ በማላቸውም እልክ ውስጥ ይገባሉ ማለት ነው። እንደዛም አብሬሽና ሩታ እንደዛም ናቸው። እነሱ ደግሞ ጭራሽ እንደውም አንድ ቤት ነው የሚኖሩት፣ ባልና ሚስት ሰርግ ብሎም እንደውም ደግሶ ያሉ ቀለበት ተደርጓል። አንድ ቤት መኖር ከጀመሩ ቱርት ቆይቶ ያሉ ማለት ነው። ለዚህ እንደዚህ ያለ ነገር ብታቆሙ ባይነኝ እኔ ዩቱበሮች ሴትና ወንድ እያያዛችሁ በፉክክር የምታደርጉት ነገር በተለይ ባለትዳሩ ናችሁ የማይጠበቅ ነገር ነው። አሁን በሩታ ምክንያት ይሄ ልጅ መጥቶ ቤቱ ድረስ በቤቱ ድረስ መጥቶት መውደቅ ማለት ፌንት ጭሮ ሐኪም ቤት ድረስ መድረስ ማለት በጣም ትልቅ ጥፋት ነው። በጣም የሚያስጠላ ነገር ነው። ኤፍሬም እንግዲህ በጣም ተናዶ እየጨወ እየተናደደ ነው ያለው ማለት ነው። እስቲ ተረጋጋ፣ እኔም ተሰምቶኛል እንደዚህ እንደዚህ እስኪሆን እያለች እንግዲህ ሩታም ስትናገረው ነበር እኔ እኔን እኛ መጣሁት ውጤቱን ሁሉንም ነገር አይቼ ነው መሄድ ያለብኝ ብሎ አልወጣም ሲል ነበር እንግዲህ ልጁ ማለት ነው። እና ለማንኛውም እንኳን ደስ ያላችሁ አብርሽ ወንድማችን እንኳን ወደ ራስህ ተመለስክ። ተረጋጉ፣ ዩቱበሮች ፍቅረኛም ያላችሁ ባልና ሚስት የሆናችሁ እየተረጋጋችሁ ረጋረጋ እያላችሁ እንጂ በንዴት ወደ ትልቅ ነገር ወደ ብዙ ነገር ወደ ሌላ ነገር ውስጥ አትግቡ። ወደ ራሳችሁ ነገር ላይ እላችኋለሁ። እንግዲህ ለቤት አዲሶች ሰብስክራይብ አርጉ፣ ነባር የነበራችሁ ሼር፣ ላይክ፣ ኮሜንት አርጉ። በሌላ ቪዲዮ እስከምንገናኝ አሰላም አሌይኩም ረህመቱላሂ ወበረካቱ።